ወደዚኛው ልብስ ሄድላችሁ። በጣም ነው የሚያምረው። እንደምታዩት ዲዛይኑ ቆንጆ ነው የተሰራ ልብስ ነው። ቀጭን ቀሚሶች ደግሞ ለፈለጋችሁት ቀን ይሆናል፣ ለሁዱድ፣ ለቤተክርስቲያን የምትፈልጉት። እንዲሁም ቀሚሳ ዘውትራችሁ ለብሱ ለምትወዱ ሰዎች ለፕሮግራም ተሆናቸዋል። የሰፋ የሚል ጥለት ለፕሮግራም በደንብ ያደምቃቸዋል። ዲዛይኑ እንደምታዩት ደግሞ ቆንጆ ሆኖ የተሰራ ዲዛይን ነው። እንደዚህ ደግሞ ብታሰሩት እንዴት ያምራል! አንዱ ሲቆረጥ በጣም የሚያምር ነው። በመጪው ጊዜ በቀጣዮቹ ወራት ምን ለማክበር ተዘጋጅታችኋል? ምን አለባችሁ? ሰርግ፣ ድግስ፣ ክርስትና፣ ማህበር፣ ጽዋ አለባችሁ? እነዚህ ፕሮግራሞች ደግሞ ያለ ባህል ልብስ አይደምቁም። እጃችሁ ላይ ያለ እስክሪን ሽት አድርጋችሁ ያስቀመጣችሁት በሙሉ ወደኛ ላኩልን፣ ልብስ አድርገን እንልቅላችኋለን ማለት ነው። የዛሬዎቹን አልባሳት ማሳየት እንጀምራለን። አብራችሁን ቆይ ዛሬ እንግዲህ ከዚህ ልብስ ጀምራለሁ። ይሄ መደቡ በጎመኔ የተሰራ ልብስ ነው እና ቀይና በነጭ ተሰርቶለታል። መሃል ላይ ዳር ዳር ላይ ደግሞ መዝጊያዎቹ በቢጫ ተሰርቶለታል ማለት ነው። መካከለኛ ጥለት የምትባልናት ሰፊም አይባልም፣ ጠባብም አይባልም፣ እንደምታዩት ከቀጭን መለስ ያለች ልብስ ነች። ይሄ እንግዲህ በአራት አርብ ቆንጆ ሆኖ አልቆለት የምትወዱት ልብስ ይሆናል። አርቡም እንደምታዩት ሰፊ አርብ አለው ለታይመነን ነው። ቆንጆ ከለር ያለው ልብስ ነው ግሪን ስለሆነ ለማንኛውም ፕሮግራም ይሆናቸዋል። ነጠላዋ ደግሞ እንደዚህ ጣል አርጋችሁት ለብሷት ቆንጆና የምታምር ልብስ ነች ማለት ነው። ዋጋው እንደዚህ ጥንቅቅ ብሎ አልቆለት 16 ሺ ወደ ዝችኛዋ ልብስ ሄድላችሁ። እችኛ ደግሞ በጣም ቆንጆ የምታምር ልብሳችን ነች። ጥለቷ ደግሞ ሰፋ ትላለች። ለፕሮግራም ተሆናቸዋል። ሰፋ የሚል ጥለት ለፕሮግራም በደንብ ያደምቃቸዋል። ዲዛይኑ እንደምታዩት ደግሞ ቆንጆ ሆኖ የተሰራ ዲዛይን ነው። መሐል ላይ መስቀሎችም አሉት፣ ንቅሳትም አለው። ቆንጆ የሆነ የከለር አቀማመጥም ዲዛይንም አለው። በጣም ነው የምታምረው በአራት አርብ ች ልብስ እንግዲህ አልቆላት። በምትወዱት ዲዛይን ይሰራላቸዋል ማለት ነው። ጥንቅቅ ብሎ በምትፈልጉት ዲዛይን ተሰርቶ 19 ወደ ነጠለው ሲሄድላችሁ ነጠለው ትልቅና ሰፊ የሆነ አርብ ያለው ነጠላ ይሄ እንግዲህ ለፈለጋችሁት ፕሮግራም ብትለብሱት የማያንሳችሁና የማያጥራችሁ ነጠላ ነው። ወደ እቺኛዋ ልብስ ሄድላችሁ፣ እቺኛ ደግሞ ቆንጆ የሆነ አቮካዶ ከለር አይነት ከለር ያላት ልብስ ነች። መሀል ላይ ዲዛይኖች አሉት፣ ንቅሳቶች አሉት፣ በሚያምር ዲዛይን የተሰራ ነው። ከለሩ እንደምታዩት ደግሞ ድምቅ ያለ የሚያምርና ደመቅ ያለ ከለር ስላለው፣ ለፈለጋችሁት ፕሮግራም፣ ለፈለጋችሁት ላሰባችሁት የሚሆናቸው አይነት ልብስ ነው። ውስጡ ስታዩት ፈርስ የሌለው በጣም ቆንጆ የሆነ ልብሳችን ነው። ፈርሱ ልቅም ብሎ ከተሰራ ስራ ሸማኑ በደንብ ሰርቶታል ማለት ነው። ይሄ በአራት አርብ ቆንጆ ሆኖ በፈለጋችሁት የዲዛይን አማራጭ ይሰራላቸዋል። ዋጋው ጥንቅቅ ብሎ አልቆለት 19ሺ በማል በማል ነጠላ ላሳያችሁ። የነጠላው ስፋት እንደምታዩት ደግሞ በጣም ትልቅ፣ ሰፊ እና አርቡም ሰፊ፣ ቁመቱም ትልቅ የሆነ ነጠላ ስፋት አለው። ይችኛዋልች ደግሞ ባለፈው ቪዲዮ በቀይ ያሳየቻቸዋለሁ። ይችኛዋ ደግሞ ግሪን ከለር ነች። በአረንጓዴ ከለር በጣም የምታምር ቆንጆ ዲዛይን ያላት መሀሉ በደንብ በጥንቃቄ የተሰራች ልቅም ላይ የተሰራች ቆንጆ ልብስ ናት። ፈርጥ ይመስላል መሀሉ በደንብ ስታዩት በፈርጥ ልብስ የምትመስለው ዲዛይኑ ምን የነጠለውም ስፋት በጣም ቆንጆ ነው። አርቡም እንደምታዩት ሰፊ አርብና ሁለታዊ መለና አለው። ይሄ እንግዲህ ለፈለጋችሁት ፕሮግራም አንገት ላይ ቀጠን ባለ ዲዛይን፣ በተላላፊ በኦ አራት ማዕዘን እንዲሁም በተለያየ አይነት ቀድ ብሎ ዲዛይን አማራጭ ስላለ በዛ መሰራት ይችላል። ዋጋው አልቆለት 16000። ቺንጋልስ ደግሞ የምታምር ፈዛዛ ፒንክ ወይም ፒች ከለር ያላት ልብሳችን ነች። በጣም ነው ምታምረው። እንደምታዩት ዲዛይኗ ልቅም ብሎ የተሰራች፣ መሀል ላይ ደግሞ ሻይን ወርቀ ዘቦ በቀይ የተሰርቶለታል። ፈዘዝ ባለ ቀይ ማለት ነው። በጣም ያምራል ዲዛይኑ። ዲቴል ስታዩት በደንብ ውስጡ የሚያምር ዲዛይን አቀማመጥና ሽመና አለው ማለት ነው። የሚያምር የሽመና ዲዛይን አለው። አርቡም ሰፊ ነው። ሁለታይ መነን ነው። ሁሌ እንደምነግራቸው መነኑ ቆንጆ የሆነ ሁለታይ መነን ልብስ ነው። ይሄ ሁለታይ መነን ሲሆን ልብሱ ለጥለቱ ጥንካሬ ሆኗል ማለት ነው። ይሄ በአራት አርብ ቆንጆ ሆኖ ተሰርቶ ስታይ ደግሞ የምትወዱት ልብስ ይሆናል። ነጠላው የሚያምር ዲዛይን ያለው ከቀሚሱ ላይ ወጥቶ የተሰራ ዲዛይን አለው። ነጠላው ላይ ሙሉ ዲዛይኑ የቀሚሱ ነጠላው ላይ ስላለ ማች ያደርጋል በደንብ ማለት ነው። በጣም ነው የሚያምረው። በጣም ትልቅ የሆነ የነጠላ ስፋትና ቁመት አለው። በጣም ነው የሚያምረው ልብሱ ዋጋው እንደዚያ አልቆለት አስራ ስምንት ሺህ ወደዚችኛ ልብስ ሄደላችሁ። ችኛ ደግሞ ግሪን እና በአምሳ ቁጥር እንዲሁም በሻይና ወርቀ ዘቦ የተሰራች ልብስ ነች። በጣም ታምራለች። ቆንጆ የሆነ ዲዛይን አቀማመጣለሁ ይሄ ልብስ ብዙ አይነት ከለሮች አሉት። ቀይ ያለው፣ ቢጫ ያለው በጣም በሚያምር ይሄኛው ደግሞ ግሪኑ ልብስ ነው በአረንጓዴ ማለት ነው። በጣም የሚያምር ዲዛይን እና የሚያምር የዲዛይን አቀማመጥና የከለር ኮምባይኔሽን አለው። አርቡ ሰፊ ሲሆን ቀሚሱ በአምስት አርብ መሰራት የግድ አይጠበቅበትም። ሰፊ ስለሚሆን ቆንጆ ሆኖ ሰፊ ሆኖ ያምርላቸዋል ማለት ነው። በአራት አርብ ቆንጆ ሆኖ በፈለጋችሁ ዲዛይን ተሰርቶ አልቆለት። 22 የነጠላ ስፋት ይሄን ይመስላል። ትልቅና ሰፊ የሆነ ነጠላ አለው። ወደችኛ ልብስ ሄድላቸው ችኛ ልብስ ደግሞ በጣም የምታምር ቆንጆ ዲዛይን ያላት ልብሳችን ነች። እንደምታዩት መሀሏ በደቃቃ ንቅሳት የተሰራች ልብስ ነች። የሚያምር ንቅሳት አቀማመጥ አለው። አጃቢም ከሆናችሁ ለሰርግ፣ ለፕሮግራም እንደፈለጋችሁ ለምትፈልጉት ፕሮግራም ይሆናል። ይሄ በአራት አርብ ቆንጆ ሆኖ አልቆለት በምትወዱት ዲዛይን ይሰራላቸዋል። ዲዛይኑ በጣም ስለሚያምር ይሄ በወራጅ የምታስቡት የሚሰራ አይነት ልብስ ነው። ቆንጆ ሆኖ አልቆለት 160 ነጠላውን እንደዚህ ቃል አድርጋችሁት ለብሱት። በጣም የሚያምር ስፋት አለው። የነጠላው ስፋትም በጣም ሰፊ ስለሆነ ቀሚሱ ጋር ይዋሃዳል ማለት ነው። ንቅሳቶቹ ዳር ዳር ያሉት በጣም ነው የሚያምረው። ቀሚሱ ጋ ስላለ ተመሳሳይ የሆነ ዲዛይን አለው ማለት ነው። በጣም ሰፊ ትልቅ አርብ ያለው ነጠላ አለው። ወደዚችኛዋ ደግሞ ቆንጆ ልብስና ጎመኔ ልብስ ሄድላችሁ። በደረጃ የተሰራሽ ቆንጆ ልብስ ናት። በጣም ታምራለች ከላይና ከታች ደረጃዎች አሏት ምናልባት አንዱን ደረጃ ለማፈልጉ አንዱ ደረጃ ተቆርጦ ይሰራላቸዋል መስቀል ስለሌሎሂ አሁን ለሙስሊም እህቶቻችን ለቤተ እስራኤል እህቶቻችንም ይሆናል ቆንጆ የሆነ ስፋትና አርብ ስላለው በፈለጋችሁ ዲዛይን ብታሰሩት የምትወዱት ቆንጆ ልብስ ይሆናል በፈለጋችሁ የከለር የዲዛይን አማራጭ 16ሺህ ይሰራላቸዋል ነጠላዋ እንደምታዩት ቆንጆ የሆነ የተሰራች ሙሉ የቀሚስ ዲዛይን ነጠላው ላይ ያለ እንደምታዩት በጣም ነው የሚያምረው ቆንጆ ሆነ የተሰራሽ ትልቅ ስፋቱም የነጠላውም ስፋት የጥለቱ ሰፊ ስለሆነ ውበት ይኖረዋል። ጣል ስታረጉት ትከሻችሁ ላይ ቁመቱን ስታዩት ደግሞ ትልቅ ቁመት አለው። አርቡም ሰፊ ነው እንደምታዩት ከሰባ በላይ ይሆናል። ወደዚኛዋ ደግሞ ግሪ ልብስ ሄድላችሁ። ይሄኛው ልብስ በጣም የሚያምር አረንጓዴ ከለር ያለው ልብስ ነው። ይሄ ልብስ በፒንክም አለው ይሄኛው ደግሞ ሁለተኛው ከለሩ ነው። በጣም ያምራል። መሀል ላይ በንቅሳት በመስቀል መስቀል በደቃቃው ተሰርቶለታል እንዲሁም ፍርጥ የሚመስሉ ዲዛይኖች አሉት። በጣም የሚያምር ዲዛይን፣ ብዙ አይነት ዲዛይን ያለው መሀል ላይ ዲቴልስ ታዩት፣ ብዙ አይነት ዲዛይን ያለው ልብስ ነው። ጥለቱም ሰፊ ነው እንደምታዩት፣ ሰፊ ስለሆነ ይሄ ለፕሮግራም ያደምቃቸዋል። ለፈለጋችሁት ፕሮግራም ለሙሽራ፣ ለሙሽራ እናት፣ እንዲሁም ለአጃቢዎች በግሩፕ ብታሰሩት ደግሞ እንዴት እንደሚያደምቃችሁ ቆንጆ ሆኖ ነው የሚያደምቃችሁ። የቀሚሶ አርቡም ሰፊ የሆነ አርባ አለው ሁለታይ መነ ነው። በዛ ላይ ይሄ በፈለጋችሁ ዲዛይን ተሰርቶ አልቆለህ በምትፈልጉት ዲዛይን አስራ ስምንት ሺ እንሰራላችኋል። ወደዚኛው ልብስ ሄድላችሁ። ይሄኛው ደግሞ በወይነ ጠጅና በጥቁር የተሰራ ልብሳችን ነው። በጣም ነው የሚያምረው። እንደምታዩት ዲዛይኑ ቆንጆ ነው የተሰራ ልብስ ነው። ለቤተ እስራኤሎች መሆን ይችላል። ለሙስሊሚቶቻችንም መሆን ይችላል። ቆንጆ የልብስ የከለር አቀማመጥ አለው። በጣም ያምራል። ከላይ ደግሞ ንቅሳቶች ወይም ፈርጥ የሚመስል ነገር አለው ከቀሚሶ በላይ መሀሉ ደግሞ በጥቁር ስለተሰራ ጥቁር ልብስ ደግሞ ያደምቃል። ተሰርቶ አልቆለትም። ትወዱት አይነት ልብስ ነው የሚሆነው። ይህ በአራት አር በፈለጋችሁ ዲዛይን ይሰራላችኋል። እናንተ በመረጣችሁ ዲዛይን፣ ቀጠን ባለ ዲዛይንም ሲሰራ ውበት ይኖራል። ልብሱ ዋጋው እንደዚህ አልቆለት 19 ሺ። ነጠላዋ ደግሞ እንደምታዩት ቆንጆ የሆነ የነጠላ ስፋት አላት። በጣም ያምራል። ቀሚሱ ላይ ያለው ዲዛይን እዚህ ጋ ሲወጣ ደግሞ በጣም ውበት ይኖረዋል ማለት ነው። ከቀሚሱ ጋር ማች ያደርግላቸዋል። የነጠላው ስፋትና ቁመት ይህን ይመስላል። ትልቅ ነው። በዛ ላይ ለስላሳ የሆነ ነጠላ አለው። ነጭ ነው። መነኖ ተወዱታላችሁ። ደግሞ በሰባ አራት ቁጥር የተሰራች መደባ የምታምር ልብስ ነች። ቆንጆ የሆነ ዲዛይን አለው መሀል ላይ ያሉ ዲዛይኖች በቢጫ በሰባ አራት እንዲሁም በተለያየ ከለሮች ተሰርቶለታል። በጣም ነው የሚያምረው። የጥለቱ ስፋት ራሱ መካከለኛ ስለሆነ ቀለል ብሎ ሲሰራ ይሄ የምትወዱትና ቆንጆ ልብስ ነው የሚሆነው። በዛ ላይ ይሄ ልብስ አምስት አርብ ነው። አምስት አርብ ሲሆን ደግሞ ቀሚሱ በጣም የሚያምርና የምትወዱት ልብስ ነው የሚሆኑ ሰፋ ስለሚል ቆንጆ ሆኖ ይሰራላቸዋል። ሁለታይ መነን ነው፣ ለስላሳ መነን ነው ቆንጆ ሆኖ አልቆለት በምትወዱ ዲዛይን አስራ ስድስት ሺ ይሰራል። እዚህ ጋር ቀሚሱ ላይ ያለችው አንዷ ዲዛይን ነጠላው ላይ ወጥቶለታል። በጣም ነው የሚያምረው፣ ንቅሳቱም ያምራል፣ የከለር አቀማመጡም ያምራል። በጣም የምትወዱት ቆንጆ ነጠላ ነው በዛ ላይ ትልቅ ስለሆነ አርጉን ሰፊ ስለሆነ ቁመቱን በጣም ትልቅ ስለሆነ ለፈለጋችሁት ፕሮግራም ይሆናል፣ ያላብሳቸዋል ማለት ነው። ወደዚችኛዋ ደግሞ ቀጭን ቀሚስ ሄድላችሁ ቆንጆ የሆነች ቀጭን ቀሚሳችን ነች። በጣም ታምራለች። በዛ ላይ አምስት አርብ ነች። ቀጭን ቀሚሶች ደግሞ አምስት አርብ ሲሆኑ በጣም ነው የሚያምሩት። እንደምታ ቡኒ የሆነ ከለር አላት ውስጧ ማለት ነው። ከላይ ደግሞ በብዙ የከለር ዲዛይን ተቀምጦለታል። በጣም በሚያምር ዲዛይን ተሰርቶለታል ማለት ነው። ከላታችን ከላይ ደግሞ የተመሳሳይ የሆነ መዝጊያ ጥልፎች፣ ዲዛይኖች አሉት። ይሄ በአምስት አርብ ቆንጆ ሆኖ አልቆለህ በሚፈልጉት ዲዛይን በወራጅ ቢሰራ በጣም ተወዱታላችሁ። መነኑ፣ በዛ ላይ ቆንጆ ሁለታይ መነን ነው። ነጠላውና ቀሚሱ እንደምታዩት ነጠላው ላይ ያለው ዲዛይን ቀሚሱ ላይ ያለ ማለት ነው። ተመሳሳይ ጥለት፣ ስፋት እንዲሁም የከለር አቀማመጥ አለው። ቀጭን ቀሚሶች አብዛኛውን ነጠላውና ቀሚሳቸው አንድ አይነት ነው የሚሆነው ጥለታቸው እችኛ ደግሞ በጣም የምታምር ቀጭን ቀሚሳችን ነች። እንደምታዩት ዲዛይኗ ልቅም ላይ ተሰራች የምትወዷት ልብስ ነች። ቀጭን ቀሚሶች ደግሞ ለፈለጋችሁት ቀን ይሆናል። ሁዱ ለቤተክርስቲያን የምትፈልጉት እንዲሁም ቀሚሳ ዘውትራችሁ ስትለብሱ ለምትወዱ ሰዎች ይሆናል ማለት ነው። ቀለል ስለሚል ጥለቱም ስለማይከብዳችሁ በፈለጋችሁት ቀን የምትለብሱት አይነት የዲዛይንና የጥለት አቀማመጥ አላት። ቆንጆ ልብስ ነች። ዋጋዋ እንደዚህ አልቆሎ በፈለጋችሁ ዲዛይን ሚሰራላቸዋል 13000 ሰራላችኋል። ወደዚህ ጅንጋ ልብስ ሄድላችሁ፣ ችኛዋ ልብስ በደረጃ የተሰራች ልብሳችን ነች። በጣም ያምር ፒንክ እና ባረንጓዴ የተሰራ ልብስ ነው። በጣም ያምራል ከለሩ። ይሄ እንግዲህ ሁለት ደረጃ ስላለው ሁሌ እንደምንነግራችሁ አንዱ ደረጃ ማስቆረጥ ለሚፈልጉ ይቆረጣል ይሄ ልብስ ደግሞ ለማንኛውም ሰው ይሆናል ለቤተ እስራኤሎቹ ለሙስሊሞቹ መሆን ይችላል ምክንያቱም መሀል ላይ ምንም አይነት የመስቀል ዲዛይን ስለሌለው ለፈለጋችሁት ሰው መሆን ይችላል እንደዚህ ደግሞ ብታሰሩት እንዴት ያምራል አንዱ ሲቆረጥ በጣም የሚያምር ነው የሚሆነው አንዱ ታች ሲቆረጥ ማለት ነው ከለሩም እንደምታዩት ደግሞ ሁለት አይነት ከለር አይመስልም? በጣም የሚያምር ድምቅ ያለ ከለር አለው። አሩሙ ሰፊ ነው። ሁለታዊ መነን ነው። ሁሌ እንደምነግራችሁ እሺ፣ ቆንጆ የሆነ የከለር አቃዲስ ኮምቢኔሽን ስላለው ልብሱ በጣም ያምራል። እዚህ ጋር ያለው መሀል ላይ ያለው ዲዛይን ነጠለው ላይ እንዳለ ወጥቷል። በጣም ያምራል፣ ማች ያደርጋል ማለት ነው። ነጠለው ደግሞ ሰፋ ሲል ጥለቱ ውበት ይኖረዋል። ቀሚሱ ዋጋው እንደዚህ አልቆለት፣ ለፈለጋችሁ ዲዛይን 16000 እንሰራላችኋል። ወደዚህኛው ልብስ የሄድላችሁ ደግሞ በጣም የሚያምር ቆንጆ ልብስ ነው። ስታዩት ራሱ አይን የሚይዝ የሚያምር ከለር ያለው ልብስ ነው። ጎመኔና ና ሻይኖች አሉት። በአረንጓዴ ማለት ነው ሻይን ቢጫዎች አሉት። ዛ መሀል ላይ ቢጫ መስቀል መስቀል የሚመስሉ ፈርጦች አሉት። መስቀልም አይመስሉም፣ ክብ ነገሮች ናቸው። ስለዚህ ክብ ነገሮችም ስለሆኑ ለፈለጋችሁ ለፈለጋችሁ ሰው መሆን ይችላል። ለቤተ እስራኤሎች ለሙስሊሞች መሆን ይችላል። ይሄ ያው ለፕሮግራም ለሙሽራ፣ ለሙሽራ እናት እንዲሁም አጃቢዎች በጣም ነው የሚያምሩ። አብሶ ለሙሽራ እናት እንዴት እንደሚያምር ለሙሽራ መራሱ ብታሰረው በጣም የሚያምር ከለሩም፣ አይን የሚይዝ ስፋቱ፣ የጠለቀ ስፋት በጣም የሚያምር ነው ከለሩ ኮምባይኔሽኖቹ ራሱ በጣም ነው የሚያምረው። አሩም ሰፊ ነው፣ ሁለት አይ መነን ነው ቀሚሱ። በጣም ሰፊ ስለሆነ በአንድ አይ ሊሰራ አይችልም፣ ሁለት አይ መነን ነው። ዋጋው እንደዚህ አልቆለት። በፈለጋችሁት ዲዛይን ይሰራል፣ በፈለጋችሁት አንገት ላይ ማለት ነው። ዋጋው እንደዚህ አልቆለት፣ ሀያ አምስት ሺህ እንሰራላችኋለን። ነጠሎ ላይ ያለው እንግዲህ ሙሉ ዲዛይኑ መውጣት ስለማይችል አንዷ ዲዛይን ወጥታ ነጠሎ ላይ ተቀምጦለታል። ሙሉ ዲዛይን ከሆነ በጣም ስለሚሰፋ አንዱ ዲዛይን የሆነች ለእናቶች አጠረኝ የማትሉት ነጠላ ስፋትና ና ቁመት አለው። ወደዚህኛው ልብስ ሄድላችሁ ልብስ ደግሞ በጣም ያምራል። መሀሉ ፒንክ ነው ፒንክ ነው ፈዛዛ ፒንክ የሚባል አይነት ነው። ፒንክ ብዙ አይነት ከለር ስላለው ይሄ እንግዲህ ፈዛዝ ያለው ፒንክ ነው ማለት ነው። በጣም ያምራል። በሻይንም ተሰርቶለታል። ተወስሶ ማለት ነው ከለሩ ተወስሶ ተሰርቶለታል። በጣም የሚያምር የዲዛይን እና የከለር አቀማመጥ አለው። ፍላወር የሚመስል ነገር አሉት መሀል ላይ እንዲሁም ቅጠል የሚመስሉ ዲዛይኖች አሉት። ብዙ አይነት ዲዛይንና ያለው በጣም ያምራል። እዚጋ ያሉት መዝጊያዎቹ ላይ ያዳያሉት ደግሞ ዲዛይኖቹ እንዴት ያምራሉ! በጣም ነው የሚያምሩት ከታችና ከላይ በደንብ ስታዩት ልብሱን በጣም የሚያምር የዲዛይን አቀማምጣል። ፈርጥ ብዙ አይነት የፈርጥ የሚመስል አለው፣ ቅጠል የሚመስል አለው። እንዲሁም ዘንባባ የሚመስሉ ነገሮች መሀል ላይ ስላሉት በጣም ያምራል። የቀሚሱ ስፋትም አርቦ በጣም ሰፊ ነው። ጠባብ ስላልሆነ በጣም ያምራል። ሁለታይ መነን ነው፣ ነጭ መነን አለው። ይህ እንግዲህ በፈለጋችሁት ዲዛይን ይሰራላችኋል። በፈለጋችሁት እናንተ በመረጣችሁት ማለት ነው መሰራት ይችላል። ዋጋው አልቆለት ጥንቅቅ ብሎ 17 በእጃችን ጥለቶች፣ የግሩፕ አልባሳት፣ ትላልቅ ጥለቶች፣ የሙሽራ፣ የድግስ፣ የማጀበያ ሁሉንም አይነት አልባሳት እዚህ እንሰራላችኋለን ማለት ነው። እንዴት ልዘዛቸው እንዴት ልመናቸው ካላችሁ፣ እዚህ የምናቀርባቸው ሰዎች ጥንቅቅ አድርገው ሰርተው በያላችሁበት ያደርሱላችኋል። አዛችሁ ችግር ከገጠማችሁ፣ ቅሬታ ከተሰማችሁ ደግሞ በአድራሻችን ለእኛ ብታናግሩን የእናንተን ስራዎችን ለመስራት ጉዳዮችን ለማስፈጸም እዚህ አለን ማለት ነው። ሳምንት አዳዲስ ነገር ይዘን እንመጣለን። ደውሉ ኦርደር አድርጎ